በአንተ ምክንያት የሁሉ ነገር ውስጥ የሁሉ ጣጣ ውስጥ እንደገባን ታውቃለህ አይደል? አሁን እገናኘኝና እብድነህም ብለህ አማኒ ሰደኝ። የፈለከውን ቂራቱን ማስቀራብኝ ምን የምታርገው ነው። የፈለከውን ነገር ማድረግ ያለብህን ነገር ሁሉ አድርግ። ለምን ታወራለች? ለምንድን ነው የማታወራኝ? ማን ስለሆንክ አንተን ታወራ? ባሏ፣ ባለቤቷ፣ ፍቅረኛው፣ ትዳሯ፣ ወደፊቷ ስለሆንኩ ነው። አረ ዘቴሽው ምን ብቻ ላከኝ ያውሽኝ ይሁን

መጥያሽን ያሳየሽ የእኔ ቆንጆ። አሁን በኔና በኪዩ መሃል ግንኙነት እንዳለ ታስባለ። እኔ ደግሞ በጣም ለእሷ ክብርና ሪስፔክት ካለኝ እንደዚህ በረሃ ላይ ልተዋት በፍጹም አልችል። እኛ ይሄን ነገር ይዛል ብለን ነው እንጂ እኮ የአእምሮ ህመማን አኪም ቤት ማስገባት የነበረ ቆይቷል፣ በጣም ቆይቷል። ኪያና ሲቀጥል ደግሞ ማለት ነው በቃ ከዚህ በኋላ አጎት ልትሆን ነው ምናምን ብለኛል አይደለ እኔም ለዛ በዛጋጅ ነው የሚሻል እያን እኮ አፈቅርሻለሁ ለማለት ስድስት አመት ይፈጀብኝ ሰው ነኝ ቶፋ አንዴ ቬሎ ለብሰ ሱፍ ለብሰ ስትመጣ ነበር እንትጋባ እሱ ያደረግ ነው አሁን እኛውን ራሱ ካላ መንከታ አንዴ ደግሞ አንገቱ አስር ሆነ ጊዮና ወንበር ላይ ተቀምጠ ሰው የሌለበት መናፈሻ ሳይ አንገቷን ግንባሯን ስትስም ነበር እንዴት ደጋችሁ ነው የተከበራችሁ ቤተሰቦች እንደምንከርማቸው አለኛ በጣም ደና አልহামዱሊላህ እናንተ እንዴት ናችሁ ስራ ቤተሰብ ነፍቆት እንዴት ይዟችኋል እንግዲህ ያጋ በጣም አሪፍ ነው አልহামዱሊላ ከሞላ ጎደል ሰሞኑን ያው እንግዲህ አዳዲስ ነገሮች እየተፈጠሩ ነው ያው መኖሩን ይሻላል ለዛ ታመር ከሆነ የባሰው ነገር ነው ይዘብኝ ይወጣው ስለዚህ ያመሰገንክ ይመስገነው መቀጠል መከተል ከሰሞኑን ነው እንግዲህ እንደምታውቁት አዳዲስ ነገሮች እየተፈጠሩ አዳዲስ ነገሮች እያያችሁ ነው ያላችሁት እና ምንም ከአቅማችን ውጪ እና ከቁጥራችን ውጪ ሆኗል ምንም ማስተካከል የማንችልበት ሁኔታ ላይ ስለደረስን ነው ያ ሁሉ ነገር የተፈጠረው ዛሬ ደግሞ አኑ ደውለው ማግኘት እንደሚፈልግ ነግሮኛል ሁለት አይነት ነገር አዳምጫለሁ ከድምጹ አንደኛው ጸጸት ያለበት ይመስላል ሁለተኛው ደግሞ ስቲል በቃ ያ ባህሪው እንዳለ ነው በቃ ጓ የሚለው ነገር ነው እንዴት ትለቃታለህ ምናምን እሱን አስፈቅጄ ነው ያዝኳት እሱን አስፈቅጄ ነው መለቀት ምንም ስሜት የማይሰጥ ነገር ነው የሚያወራው እንዴት ትለቃታለህ ምናምን ነገር ነው ብሎኛል እና ሊያገኘኝ ም ፈልጓልና እስቲ ስለምን ሊያወራኝ እንደፈለገ ምናምን ነገር አላወኩም ግን ምን አይነት ሞራል ቢኖረው ነው ላይክ መጥቶ ምናምን ለምን ትለቃታለህ እንዲህ ምናምን በቃ ኦልሬዲ እኮ የራሱን ኑሮ የጀመረ ሰው ነው፣ አግብቶ ምናምን ነገር ኢቭን ልጅ እየጠበቀ ያለ ሰው አሁን መጥቶ በምን አይነት ሞራል ሊያወራኝ እንደፈለገ እራሱ እኔ ጋር እስኪመጣ ድረስ በጣም ጓጉቻለሁ። ለመጠበቅ እራሱ ምንድን ነው የሚለኝ ምን ሊለኝ ነው የሚመጣው ምናምን የሚለውን ነገር ለመስማት ጓጉቻለሁ። የምር በቃ እኔ አኑን ከማውቀው ሙሉ ለሙሉ ማለት ነው የተቀየረብኝ ሰው ነው። በቃ አላውቀውም እንዴ ነው ያልኩት። ምክንያቱም እኔ እስከማውቀው ድረስ አሁን እንደዚህ አይነት የጅል ስራ ይሰራል ብዬ አንድም ቀን አስቤ አላውቅም። እና ግን ሰራው፣ ይገርማል። ሰራው በቃ ምንም ማድረግ አይቻልም። ምንም በቃ ማስተካከል የማንችለው ሁኔታ ስር ከተሆነልና፣ እስኪ አሁን መጥቶ ምን ሊለኝ እንደሚችል ምን ለማለት እንደሚፈልግ እስቲ እሰማዋለሁ እና እስቲ አብረን እናያለን። እስከዛ ድረስ ግን አብራችሁ ቆዩ። እሺ ተመልካቾቻችን እንግዲህ አይኑም አይኔ ላይ ይታየኛል። እንግዲህ መጥቷል እና በጣም ጓጉቼው እየጠበቁት እንደነበረ ምናምን ገብቶ ነው መሰለኝ ፈጠን ፈጠን እያለልኝ ነው እየመጣ ያለው እና እስቲ ምን እንደሚለኝ እስቲ አብረን የምናየው ይሆናል ማለት ነው። አለ አልሐምዱሊላህ እኔ ምን እያሰብኩ ነው ማለት ምን እያሰብክ ነው? ማለት ምን እያሰብክ ነው ብለህ ድጋሜ እኔን ትጠይቀኛለህ እንዴ? አንተ ምን እያሰብክ ነው? ልጅቷ እንደዚህ አይነት ነገሮችን ውሳኔ ወስና እስክትሄድ ድረስ ምን ትሰራለህ አንተ? ምንድን ነው የምታደርገው? ከእሷ ጋር አብረህ ከመለቃቀስ አትሄጂም ብለህ አንተ ጾር ራስ ውሁ ብለ አታስይዛትም እንዴ? ለምን እንዴት? ለማለት ምን ማለት ነው እኮ ለምንድን ነው እዚህ እንድትሆን የምፈልገው? ቶፋ ባንተ ምክንያት፣ የሁሉ ነገር ውስጥ የሁሉ ጣጣ ውስጥ እንደገባን ታውቃለህ አይደል? አሁንም አሁንም አይደለም፣ አትበለኝ። በአንተ የሁሉ ነገር ውስጥ እንደገባን አንተ የሁሉ ነገሮችን ባፈጣጠር ከኋላ ፊልም ድራማ የምትሉትን ነገር ባታደርጉ እዚሁ ነገር ውስጥ እንገባለን። አሁንም ደግሞ ስትሄድ ምናምን ነገር ከእሷ ጋር ተለቃቅሰ ሂጂ ከማለት ቆይ ቢያንስ አኗር ያለው ነገር ሊያቅ ይገባል። ነው ነው ልታወሩ ይገባል። ለምን ታወራለች? አንተ ምን ዋነ ነህ? ለምን ነው የማታወራኝ? ማን ስለሆንክ አንተን ታወራ? ባሏ፣ ባለቤቷ፣ ፍቅረኛ፣ ወደፊቷ እና ሌላ ሌላ ነገር ነው። ቶፋ አንድ ነገር ግለጽልኝ እስኪ። ምን ልግለጽልኝ? ኪያና አንተ ባደረጋችሁት ነገር ላይ ማለትም አንተና ኪያ ቬሎና ሱፍ ለብሳችሁ እንደዛ ሺ ገዳሜ ስትሉ ነበር አይደል? ዛሬ ግን አፈቅረዋለሁ ከሱ መለየት አልችልም ብላ ደግሞ እያለቀሰች ይሄው ስደት ምናምን ነገር ስትሄድ ዝም ብላታል አይደል? ያን ያደረግነው ለምንድን ነው አንተ እኮ ከአንድ ቀን ቀደም ብለህ እኮ ቀለበት አስረላት ነበር አይደል? እንደዚህ እንዳደረግ ነገር ደጋግመን ነው ያደረግንልህ። የኔ ብቻ ለምንድን ነው የሚታያችሁ ጥፋት ሆኖ? የእኔ ብቻ ለምንድን ነው የሚታየው? ማን ነው ጥፋቱን የሚቀድመው? ማነው እየሰራ ያለው? አንተ እኮ አሁን ያንን ነገር ለምንድን ነው ያደረግነው? ቶፋ፣ እኔ እንዴት ነው ምንረጋጋው? ወይ ሰው አብረሃት አላክ በምን አይነት ሁኔታ እንዳለች እንኳን አናውቅም። ዝም ብለህ እንዴት የሰው ሰው አንተ! ችግር ምን እንደሆነ ታውቃለህ? ዝም ብለህ ነው የምታወቀው። ዝም ብለህ አስር ጊዜ ለክ፣ አንድ ጊዜ ቁረጥ አንተ። አስር ጊዜ ግን አንድ ሴት እንኳን በሆነ ነገር ተቀይማ አልቅሳ ስትሄድ ቁጭ አድርገህ ማስቀረት ያልቻልክ፣ ከአኑ ጋር እንኳን መነጋገር አለበት። ለምን ታናግርህ እኔ ባለፈው መጥቻል አናገርኩህ የምር ነው ወይ ብዬ ጠይቄ ያህል ነበረም ወይ እሺ ቆይ ከዚህ በላይ ምን እንዳደርግ ነው የምትፈልገው አንተ ሰው ማውራት ያለብኝ ወይ ምን ነው ሰው ማውራት ያለብኝ ነገር እያንዳንዱ ነገር ከአንተ ጋር ማውራት አለብኝ ማለት አይደለም ቶፋ ከእሷ ጋር ማውራት ያሉብኝ ነገሮች አሉ ከእሷ ጋር መጨረስ ያሉ ቢ ነገሮች አሉ። አንተ የሚመለከተና በጋራ ምጽምት ነገር ሲሆን በጋራ ተሰምቶ ማገናኝ የራስ ሄዳ ታገኛትም ነበር ወይ ምን ቤት ነኝ ደግሞ ማለት ጀመር። ትናንት ወዲያ እኔና እሷ ጋር ትታረቃለሁ በሚል ሰበብ ቤሎና ሱፍ ለብሳ ይመጣ። መጥቼ ከሁለት ቀን ከሶስት ቀን በፊት መጥቼ አላናገርኩም። ለብቻ ይህ ነገር የውሸት ነው ወይ አኑ ንገረኝ አላልኩም? እየሰማኝ አይደለም። እኔ ማወራው ነገር አትሰማም ሁሉንም ነገር አንተ ለአንተ መንገር አስፈላጊ አይደለም። ከእሷ ጋር መጨርሱ ያሉብኝ ነገሮች አሉ። ለእሷ መነግረው አዎ በቃ ከሰላም ጋር ምን ይፈጠር ነው የምትለው? ከሰላም ጋር መሆን የነበረበትን ነገር በጠቅላላ አድርጌያለሁ። ለአንተ ስልህና ኪያ ደግሞ ስጠይቀኝ አንድ አይነት መልስ አልመልስልህ እችላለሁ። ስለዚህ እኔን እስክታናገር መጠበቅ ነበረብህ። የቻልከውን ነገር ምናገባኝ ማስቀረብ ነበረብህ። ልጅነ ዱዳነ ሄዳት ተውራትን በእያንዳንዱ ነገራችን አንተ እንዳለህበት ታውቃለህ። እውነቱን ለመናገር ከሆነ በህይወታችን በእያንዳንዱ ነገር አመሰግናለሁ ነበር ልትለኝ የሚገባውሽ፣ ቢገባ ግን ደደብነህ። ምንም የማይገባ ደደብነህ እንጂ አመሰግናለሁ ቶዬ፣ ለእኔ ነበር ያ ሁሉ ነገር ስትከፍል የነበረው እና አመሰግናለሁ አስቀርታት ቢሆን ነበር። አቶፋ፣ አስቀርታት ካቅሜ በላይ ሆነ። ምንድን ነው ካቅሜ በላይ ሆነ? ደጋግሜ ጠይቃት አጥንብራ ታላላ ታቃለ። ኪያ እንደምትሰማህ ታውቃለህ ጠንቅቀ። አልሰማችኝም ግን ሰምታለሽ ተሰማነበር። የተወሰነ ነገር እንኳን አልጠየኳትም ወይ፣ አብራሃት ቁጭ ብለህ እንደ አንተ ማነቅ ነበረብኝ ወይ፣ መማታት ነበረብኝ ነው ወይስ የሆነ ነገር መድፋት ነበረብኝ? መቅረት ከቻለች ሁሉንም ነገር ማድረግ ትችል ነበረ። ብቻ አንተ እኮ አላስቀራትም፣ ያውሉ ነገር አድርገህ የእኔ አይደለም ዋናውን ኮንሰፕ አንተ ጋር ነው ያለችው፣ ከአንተ ጋር ነው እያወራችሁ ያለችው። በቃ ያንተ ጭንቅላት ያንተ ነው፣ የኔ ደግሞ የኔ ነው። እኔ በገባኝ ልክ ላስቀራት በቻልኩት መጠን ሞክሬያለሁ። በቻልከው መጠን አይደለም፣ ከዚህ በላይ ትችል ነበረ ማድረግ ትችል እሺ አሁን ምን ነው የምጣው? እንዴት እንደዚህ አይነት አሪስ ከሽቶ የኔን ፍቅረኝነት የኔን ጓደኝነቷን ቶ አንተ እንኳን አታሳዝንህም። የት እንዳለች ወሬት እንደምትሄድ ታውቃለህ። እሺ ቆይ አንተ እኮ ነገር አታደርግም ነበር፣ እንደዚህ አይነት ደባ ሷ ላይ አታደርግም ነበር። የኔን ማዘን አለማዘን የኔን ማፍቀር አለማፍቀር ለኔና ለኪያ ተው። አንተ በአንተ በኩል ነገር ለኛ ተውልን፣ በቃ እንደዚህ ስለ ፍቅሬ ስለ ኪያ እኮ ነው እያወራኸኝ ያለው ቶፋ። እኮ ምን ይሁን ነው የምትለው እያልኩ ያለሁት የሆነ ነገር ሆኗል። ያደረግከውን ነገር ማስቀረት አልቻልኩም። በእንደዛ አይነት ሁኔታ ትንሽ እንኳን አብረሃት ቁጭ ብለህ፣ የትኛውን ነገር በለኝ፣ የፈለግከውንም ነገር በለኝ፣ እቀበልሃለሁ ቶፋ ዛሬ እኔን ስታገኘኝ ማለት ነው አመሰግናለሁ እስከ ዛሬ ድረስ

ሱን መመለስም አትችልም እና ብዙ የሚያሳስብ ነገሮች አሉ። የኪያ ህይወት አደጋ ላይ ነው። ወዴት እንኳን እንደሄደች አታውቅም። የምትሄድበት ቦታ ይመቻት አይመቻት አታውቅም። ወይ እራስህ፣ አብሬ ተከትየ እመጣለሁ። ለምን አትሄድም? የልብ ጓደኛዋ ነኝ። በእያንዳንዱ ነገር እንደ አብረሀት እኔ በአንተ ቦታ በሆን የሆነ ነገር ሆኖ እኔ ደግሞ በጣም ለእሷ ክብርና ሪስፔክት ካለኝ እንደዚህ ልትዋት በፍጹም አልችልም። በረሃ ላይ አይደለም ሄደችው፣ እናቷ ጋር ነው ሄደችው፣ አያቷ ጋር ነው ሄደችው። ስለዚህ ሰላም ነው፣ ሰላም ናት። እናቷ ጋር ነው ሄደችው ማለት ነው፣ አያቷ ጋር ነው ያው፣ እናቷ አያቷ ጋር ሄደች። ከአንተ የተሻለ ሰላም ይሰማኛል አለች። ማመን አለብኝ። በቃ ጓደኛዬ አይደለች ጓደኛዬ። ለምን ለምን? ማን ማን ሰው አገኝ ብዬ ሆነምጠቀኝ እንዴት ነው? እኔ አንድም ቀን ሰላም ሰጥቻት አላውቅም። ምንም ሰላም ባልሰጣት ክያለ እኔ እንደት እንደዚህ አይነት አመለካከት ይኖራል። የዛሬውን ለምን ትላለህ? ትናንት የነበረንን ጊዜ ለምን አታይም ቶፋ? እሺ አሁን የሆነው ሆነ፣ የተፈጠሩ ነገሮች ሁሉ ተፈጥሯል። ቶፋ እሺ ይቅርታ፣ አንተንም በሰፊው አንተንም ይቅርታ የምጠይቅበት ወይም ደግሞ ከአንተ ጋር የምነጋገርባቸው ነገሮችም ይኖራሉ። አሁን ግን ክዬ ጋር አድርሰኝ በቃ እኔ ራሴ የምችለውን ላድርግ። አንተ የራስከውን የቻልከውን ነገር አድርገህ ልታስቀር ያለችበትን ቦታ አሁን እናቷ ጋር ናት ቦታው ቶፋ አንተ ሳት ነገር ነገር ምን አልባት በጣም ችግር የለውም በቃ አብሮ አደጌ ነው ምናምን ነገር በቃ እሷ ግን ሰርችቷታል በቃ ከአቅማ በላይ በጣም ታገለችልሽ። ቢገባ በጣም እላፊ ፈርዘር ሄደች ላንተ ብላ። ቶፋ እኔ ሳይገባኝ ማለት ነው አንድ ነገር ልንገርህ፣ ሳይገባኝ በራሴ መንገድ ትክክል ነው ብዬ ያደረኳቸው ነገሮች በጠቅላላ አንተ ጋም ከየው ጋም ትክክል አይደለም። አስቀይሜያችሁ አስከፍቻችሁ ሊሆን ይችላል። ነገር ግን ነገሩን ሁሉ ታቁታላችሁ። ነገሩን ሁሉ ማስረዳባችሁ የሆነ ጊዜ ይኖረኛል። የሆነ ነገር አሁን ግን ኪያን ስለማስረዳ እሱን። ቶ እንዴት እንዳስረገስክ ነው የምታስረዳን እ ለሁሉም ነገር ጊዜ አለው ቶፋ አንተ ስለ ሀበሻ አባባል ቅድም እየተናገርክ ነበር አይደለ? እኔም ስለ አንድ አባባል ነገር ለሁሉም ጊዜውን ይጠብቅለታል ይባላል። ጊዜው ለጊዜው ጊዜው አሁን ነው የምልህ፣ አሁን ጊዜው ኪያን ማግኘትና ካለችበት ሁኔታ በምን አይነቱ ደህንነቷን ነው ባላረጋግጥናት። ይሄን ነገር ልታረጋግጥ አትችልም ቶፋ። ስደት አይደለም ይሄደችው አያቷ ጋር ነው ያለችው ቶፋ። ይሄን ነገር ማወቅ አንችልም፣ ሸጉዳህም ሊሆን ይችላል አንተን ብቻ ተገላግላ ከእኔ ብቻ ለምራቅ ስትል ሸውዳም ሊሆን ይችላል። ቶፋ በፍፁም አታደርገውም። አታደርገውም አትበል። መገመት አትችልም። አሁን ያለሁበትን ሁኔታ በደንብ ነው የምታወራኝ። በጣም በጣም ነው የምታከብረኝ። እንደዚህ አይነት የጅል ስራ እኔ ላይ አይተሰራም። በኪያ ፍቅር አኗር ራሱን ያጠፋል ብለህ አንድ ቀን አስበህ ታውቃለህ? ከአንተ እኮ የሚጠበቅ ነገር እኮ አንተ እኮ አእምሮ እኮ ከሳተ እኮ ሰነባበት እኮ እኛ ይሄን ነገር ሸይ ይይዛል ብለን ነው እንጂ እኮ የአእምሮ ህሙማን አኪም ቤት ማስገባት የነበረው ቆይቷል። በጣም ቆይቷል። ኪያን አገናኘኝና እብድነህን ብለ አማኔሉ ሰደኝ። የፈለከውን ቂራቱን ማስቀራብኝ ምንም ምታርጉ ነው የፈለከው፣ ነገር ማድረግ ያለብህ ነገር ሁሉ አድርግ። ከፈለክም የፈለከው ነገር አድርገኝ፣ በቃ እንደሚመቸ። አሁን ግን ኪያን ብቻ እንድታገናኝ ነው የፈለከው። አሁን ነው ምናልባት ስመጣ ተናድጄ ጮኬ አምናለህ አይደል? ላይክ ማበድህን አምናለህ አይደል? ስለዚህ እዛ ሄደ እንድታሳብዳት እድሉን አልሰጠም እያልኩ ነው። በቃ ብቻ ነው። በቃ ጥፋ በፍጥረት ለምን እንደ ህፃን እንትን ትለኛ አልረዳ ትለኛለን። እሺ አላቆም ቆቆ የምሪ ነው አላቆም ቆቆ አላቆም ልትለኛ አትሲልም። አንተን ሳታስፈቅድ ፈቀድ አንተ ሳታቀው የምታደርገው ነገር ምንም ነገር አይኖርም። ምናልባት አልባት በእንደዛ አይነት ነው አሁን ደሞ ወንድም አንዶ አመንክ። አሁን ከቅርብ ሰዓት በፊት እኮ አሁንም መመለስ አይጠበቅብኝ ያንተን ወንድምነት የካርኩበትን ጊዜ ምን መች ነው? እንኳን ለሷ ለእኔም ወንድምነትን ወንድምነት አልተግባብተም ነገር ይኖራል። ትክክል ላንሆን እንችላለን። ልንጫጫ ላንግባባ እንችላለን። ቶፋ ግን ኪያን እንደዚህ አሳልፈ ባዶ ቦታ ላይ እንደማታወታ ታውቃለሁ። የሆነ እርግጠኛ የሆንክበት ደህንነቷን እርግጠኛ ሳትሆን የሆነ ቦታ አሳልፈ ጥላት እንደማትመጣ አውቀዋለሁ። ሐሳቤን ተርዳኝ። ግን ለአንተ የምትነግርህ ነገር ለምሳሌ አንተን ብቻ ተሰናብታ ይሄዳሉ ብቻ ለማለት ብላ እማይሆን ነገር ሀያቴ ጋር ነኝ ብላ ማይሆን ቦታ ይሄዳል ሊሆን ይችላል። አንተ አብረሀት ተከትለህ አልሄድክም። ሸኝታት ታርልም የመጣው ስለዚህ፣ እንደዚያ የምታስብ ከሆነ ነው ከየት ላገኛት ትችላለህ? ከሄደች ነው በቃ። ስለዚህ ስልክ እስክትደውልልህ እንጠብቃለን ማለት አንችልም። አስከ እዛ እኮ ምን እናደርግ መጠበቅ አንችልም። ሸውዳኝ ከሆነ ሁለት ቀን ምናምን አለፋት አይደለም። ስለዚህ ምን ምን እናደርግ ግምቴ ነው። ሸውዳ ሊሆንም ይችላል። ካልሸወደች እውነትም አያቷ ጋር እንዳለች እናገኘዋለን። መጀመሪያ ላይ ራስህን አረጋጋ። ቆም ብለህ አስብ። ምን እያደረግክ ምን እየፈጠርክ እንደነበረ ረጋ ብለህ አስብ። ሲቀጥል ደግሞ ማለት ነው በቃ ከዚህ በኋላ አጎት ልትሆን ነው ምናምን ብለኸኛል አይደለ? እኔም ለዛ ብዘጋጅ ነው የሚሻለው። ኧረ ተው ቶፋ፣ አንዳንድ ነገሮችን ጊዜ፣ ቦታ፣ ሁኔታ ይፈልግባቸዋል። ምንም ቀላል ነገር ነው። ምንም ቀላል ነገር ሰላም ከእኔ አላረገዘችም ወይ አረገዘች? ሁሉም ነገር የራሱ ጊዜ አለው ቶፋ፣ ሁሉም ነገር የራሱ ጊዜ አለው ቶፋ። አይደለም እንደዚህ ዓይነት ነገሮችን መናገር ማለት ነው። ኪያን እኮ አፈቅርሻለሁ ለማለት ስድስት ዓመት ይፈጀብኝ ሰው ነኝ ቶፋ፣ ስድስት ዓመት። በቃ ነገርኩ እኮ። ምናልባት እውነተኝነቴ፣ ምናልባት ለሷ ያለኝ ክብር፣ ምናልባት ለሷ ያለኝ የሆነ ቱፋ ይኸውልህ እኔ እኔ ኪያን አፈቅራታለሁ ብለህ ከመጣበት ሰዓት ጀምሮ አጠገብህ ነበርኩ። እንዲገባ ነው ደጋግሜ የምነግርህ እያንዳንዱ እንቅስቃሴ የወፍጮ ቤቱ ታሪክ ሲቀረጽ እ ታሪክህን ስታወራ ሶፊ ሄዶ ኪያን ሲያመጣት እብድ ሆኖ ምናምን ነገር እንትን ሲል ኢቭን ካሜራ ይዤ ያንተን ፍቅር እንድታገኝ ስለፋ ነበር የግድ እንደ ሶፊ ምስል ላይ ወጥቼ ላንተ ያደረግኩትን ነገር ሎዴንስ መናገር አልነበረብኝም። ቆይ አንዴ ረጋበል ረጋበል። እኔ ለኪያ ስሜት ኖሮኝ ቢሆን ኖሮ ያኔ ነኝ ነገሮች ፋሲሊቲዎችን እና መንገድ ዘጋብ ነበር። አንተ እሷን እንዳታገኛት እኔ ሁሉንም ነገር መንገድ እየከፈትኩልህ አንተ እጅ ላይ ከገባችበት ሰዓት ድረስ የኔ እርዳታ ከጀርባ ነበር አይደል? አንድም ቀን የምትክደው አይደለም፣ ቶፋ። ያን ሁሉ ነገር አድርጌልህ ፋይናሊ እጅ ላይ ከገባች በኋላ ለኔም ለእሷም ያለ ክብር ሙሉ ለሙሉ ሞቶ እኛ መሳደብና መማታት ሆነ። ፍራ አይደል? አልተሳደብም አልተሳደብም እሷ ላይ ምረጨህበት እሺ። ቶፋ የዚህ ነው ያለው ክብር ያለህ ለኛ ቶፋ አንድ ነገር ንገሪ። ምናልባት ትናንትና ያደረካቸው ነገሮች በወንድምነት ወይም ደግሞ በትክክለኛው ስለሷ ያለህን ነገር ችላ ብለህ እኔን እየረዳ ሁለታችንን ለማቀራረብ ይችላል። በጊዜ ብዛት ግን በአንተ ዙሪያ በአንተ አካባቢ ስትሆን ደግሞ ምናልባት እነዛ ስሜቶች ተሰምተው ይችላል። እነዛ ነገሮች እንዲሰማኝ እንድት እያደረጋችሁ ነበር አንዴ ቬሎ ለብሰህ ሱፍ ለብሰህ ስትመጣ ነበር። እሱን መቼ ነው ያደረግነው? አሁን የእኛውን እራሱ ካላመንክ፣ አንዴ ደሞ አንገቱ አስር ሆነ ወንበር ላይ ተቀምጠህ ሰው የሌለበት መናፈሻ ሳይ አንገቷን ግንባሯን ስትስም ነበር እኔ እንዴ፣ አያት። ስሚያለው ስሚያለው ወይ እሷ ሳምክ ሳመች። ምን ልታመጣ ምን ልታመጣ እየጨረስ እየጨረስን እንሄዳለን። አሁንም ይኸውልህ፣ ችግር የሆነ ሰው ላይ ማላከክ ብቻ ነው። ማላከክ አይደለም፣ አይደለም። አንደኛ ነገር እኔ ስሜት አለው። እሺ፣ እሷ አልታመችም ስማልች እሺ፣ ሳመችኝ ነው አንገት አንገት ገባ እኮ ታቃለች አንገት ተከራካሪ ስለምጮ ምናልባት ጩኸቴ ምናምን ነገር እውነቴን ላያስረዳልኝ ይችላል። እውነታው ግን እናንተ ስታደርጉት ያለውን ነገር በነጋታው መድገም ነው። ጉንጭን ስማ አታቅም? አታቅም ወይ አታቅም? እንደዚህ ቀለል አድርገህ ምንም አይደለም፣ አደባብ አይደለም። ስማ ታውቃለች። አታቅም? አሁን እዚህ ጋር ሰላም ለመፍጠር ከመጣ ነው የሚያገናኘው ነገር አለ። ላይ በቃ እንደ ወንድሟ አየችኝ፣ እንደ ወንድሟ አየችኝ፣ ጉንጬን ሳመች። ልክ ነው አይደለም? እሱ ሌላ ታሪክ ነው። የምርህን ነው ኦኬ፣ እስቲል አሁንም እየጠረጠርከኝ ነው። እሱ ሌላ ታሪክ ነው። አሁን ይኸውልህ፣ ቶፋ፣ እኔ እንደዚህ ነው። አሁን ያልተፈጠረ ነገር ለምን ታወራለህ ነው? አንገት ምናምን ቢያንስ የተፈጠረውን እንኳን ብታወራ አሪፍ ነው። ቶፋ፣ እኔ አሁን ለምን እኔ፣ ግን በኤቪደንስ ነው። አንተ ግን አጠገባችን ስር ሆነ ማለት መሽለጥለጥ እንኳን ከተባለ ያንተ ነው። መሽለጥለጥ እናንተ ነው። እኔና እሷ ማለት ነው። አንተ ለማስቀናት ያደረግነው ነገር ነው። እንደዛም ግን ስናደርግ አንድም ቀን ለማስቀናት እየተሳሳማችሁ እኔ ከእኔ እውቅና ውጭ በሆነ መልኩ እየተገናኛችሁ መናፈሻ እየተገናኛችሁ ነበር እሷ ስንሳሳም ኦኬ አንተ ግን ከአንድ ሙለ ሶስት ጊዜ እያቀፍክ ከአንገት እኔ ማውራት እራሱ ነው ያስጠላኝ አንተ ያደረከው ነገር እኔ ማውራት ራስ አለኝ ግዴታ አንተ እኔ ሰላምን ስትስም ዋጋ አለው አንተ ደግሞ ኪያ አንተን ስትስም ዋጋ የለውም አይደለ ግዴታ አንተ መሳም አለብህ አይደል እንደዛ ነው እያልከኝ አለ አሁን እኮ ነው የቶፋ በፍጠራ አሁን አንተንም ስሜታዊ ለማድረግ እኔም ስሜታዊ ለመሆን አይደለም ስመጣ የመጣሁበት ሁኔታ በጣም ውስጤ ላይ ያብሰልሰልኩት ስለነበርና ስለጨነቀኝ ነው እንደዚህ አይነት ሁኔታ ላይ ውዬ የመጣሁት ስለዚህ ነው ቀላል ነው አሁን አንተም ሰላም ነህ አብረን በቃ አሁን እኮ ጨረስን እኮ አንተም ሰላም ጋር እንደፈለግ መሳሰብ መተቃቀፍ ትችላለህ ስለዚህ ራሴን ራሱን ማሰብ ያጊዜ የለኝም አሁን ስለ ኪያና ስለ ኪያ እንጂ ምንም አይነት ነገር ማስብበት ጊዜ ምንድን አብረኝት ወዳለች ቦታ ይዘኝት፣ እኔ ስራ አለብኝ። ሲቀጥል ደግሞ ማለት አሁን ኪያ በእንደዚህ አይነት ሁኔታ ሆና ስራ እያልከኝ ነው? በምን አይነት ሁኔታ ከአንተ ጋር ራስ ሆና እኮ ያላገኘኋት ጊዜ አለ እኮ አንተ እኮ ላይፏን እኮ ሲው ላይ ያደረክበት እኮ። ይሄን ታስረዳኛለህ፣ ይሄንን እናገኛትና ደህና መሆኗን ካረጋገጥም በኋላ የፈለከውን አይነት ነገር ታስረዳኛለህ። ከፈለክ አንተን እንዲያረካት ከፈለክ ውሻ በለኝ፣ ከፈለክ ስደበኝ፣ ከፈለክ አንጓጠኝ፣ የፈለከውን ነገር አድርገኝ። አሁን ግን አይነ ስድብ ሰድብ አያረካኝም። አንተ እሺ አያርካህ በቃ፣ የተመቸን የትኛውንም ዲክሽነሪ ፈልገህ ስድብ እየወጣህ ስደበኝ፣ እቀበላለሁ። አሁን ግን ኪያ ደህና ደና ስለመሆኗ ማወቅ አለብን። ቶፋ በፈጠረህ። እሺ በፈጠር አልኩህ፣ ልለምንሽ እሺ፣ እኮ ስትደውልልኝ ምን ላድርግልህ? ምን ለምንድን ሆኖ ነው መትስከድ? ትደውልልህ ጠብቀው። አያቷ ጋር ናት ብላሃል። አያቷ የት አካባቢ ልትገኝ እንደምትችል ታውቃለህ? ይዘኝ አብረን ምን ይጥፋ ስራ ቦታ ያሉትን ክፍተቶች በጠቅላላ ማስተካከል የምንችልባቸው ሲጀምር አላውቅም። በአቅም አልነግርህም። በአቅም ድጋሚ ደግሞ ከአንተ ጋር አልሄድም። ምንም የሚያስኬደኝ ጉዳይ የለም። ለምን ስል ነው ካንተ ጋር የምሄደው? እስቲ አንድ ምክንያት ይጋደናል ልጅም ኪያ ደህና አይደለችም። ምናልባት የተፈጠሩት ነገሮች እሺ ትክክል ላይሆኑ ይችላሉ። የመጡበት ነገር ኪያ ስደት ነው የመረጠችበት መንገድ ትክክል ላይሆኑ ይችላል። ነገር ግን ደህና መሆን አለባት። ምንም ይሁን ምን ቶፋ እዋክ በፈጠረ በፈጠረ ለደምን በኋላ ነው አይ ቲንክ የምትሄድ። እስከዛ ግን ቢያንስ ሰላም ማግኘት አለባት። አያቷ ጋር ደግሞ ሰላም ነው የምታገኘ። ገጠር ነው የገባችው። ስለዚህ እንዴት አልከኝ? በቃ አያቷ ጋር ነው ያለችው አይደል? ስለዚህ እሺ ገና ውጪ እስክቴ ድረስ ያለው ታይም ላይ አየር መቀበል አለባት፣ ሰላማን ማግኘት አለባት። እንደው ሄደ ራሱ እንደረበ ያለው ያለው አገኛት ይገባል ቶፋ ባቀው ጉልበቴ

ቀለል አርጌ ቀስ አርጌ ማስረዳት አልችልም፣ ተፈጥሮ የሆነው በቃ ስለምጩ ሁሉ ነገር ይካበድብኛል። አንተ ጋርም ስመጣ የምጠውበት ኢነርጂ ትክክል አይደለም ይሆናል፣ ግን በፈጠረ፣ በቃ ኪያ ማግኘት ትፈልጋለህ። ከምንም ነገር በፊት ኪያን እናገኛት፣ ደህና መሆኗን እናረጋግጥ፣ ከዛ ለመወቃቀሱ ጊዜ እናገኛለን። ቶፋ በፈጠረ ይህንን ብቻ ተባበረኝ። በቃ እኔ በጣም ብዙ የራሴ ችግሮች አሉብኝ፣ እሺ ግን ከኪያ የሚበልጥ ነገር አለ። አሁን ከእሷ ህይወት የሚበልጥ ነገር አለ። በዚህ ሰዓት ሰላም ነች። ሰላም ባትሆን ኖሮ አስበልጣት አስቀድማት ነበረ። ቶፋ ግን ሰላም ባት አናቅም። በቃ አንተ ስለገመትክ ብቻ እሷ ጤናዋን ታጣለች ማለት አይደለም። ያለ አንተ መኖር ማትችል አይምሰልን። እሺ እሺ የፈለግከውን ነገር በሌ፣ ምንም አይነት ነገር ብለህ ልብኝ ስበረው፣ ችግር የለውም እሷ ደናቱ ያንተም ካላንተም ጋር በለኝ፣ ደህና ነች፣ ደህና ነች። ስለዚህ እዛን ያህል ይችላል፣ ሊሆን ይችላል በሚል አንተ ነገር ያለው ብቻን፣ በቃ እኔ ያለችበትን ስፔሲፊክ ቦታ አላውቅም። ማለት ቤቱን አታውቅም? ቤቱን አላውቅም። እሺ። የሄደችበትን ግን አካባቢውን ጠይቄ አውቃለሁ። እሺ። አካባቢውን ብቻ በቃ እሱን ቴክስት አደርግላለሁ። አብረን ምናልባት አንተን ስለምትሰማ አብረን መመለስ እንጂ አለ ሄድም ጉዳይ አለኝ። ያኖር እንዴት ነው የምትሰማኝ? እሺ ለእኔ ትታውት ዝዋን ለማስቀረት አን ያፍታ ተመለስኩ ያነባው እንግዲህ ተመልካቾቻችን እንደጠበቅሁት ነው። ምንም አዲስ ነገር ይፈጠራል ብዬ አልነበረ። እንደማደርግ አላ ብቻ ሁሌ ይመጣል፣ በቃ ሁሌ ጩኸት፣ ሁሌ ምንም አዲስ ነገር አይፈጠርም። ብቻ ተመልካቶቻችን እንግዲህ አዲስ ነገር ካለ አሳውቃቸዋለሁ፣ አድራሻውን እልክለታለሁ። እንግዲህ ኪያ ምን አለ ልትናደድብኝ እንደምትችል መገመት አይከብድም፣ ምክንያቱም በጣም አስጠንቅቀኛለች። ድጋሚ እንዲመጣብኝ አልፈልግም ያለውበትን ቦታ ሊጠይቅ ይችላል እንዳትነግረው በጣም በተደጋጋሚ ይብለኛለች። እንደዛ ግን አይተውኝም። እሱ ማውራትም ካለበት እራሷ ትመልስለትን። እንግዲህ ምንም ማድረግ አልችልም። እንግዲህ ይልክለትና እንግዲህ የሚያገኛት ከሆነ ያገኛት ሲጀምር የቀድመውን እውነት ለመናገር ማለት ነው እኔ ያለችበትን ቦታ ስፔሲፊክ አድርጌ እዚህ ነው ብላ አልነገረችኝም። አካባቢውን የነገረችኝ ደግሞ የሆነ አካባቢው ላይ ተሄደው እንዴት ነው ሰው ተፈልጎ የሚገኘው ያውም እዛ ነዋሪ አልሆነን ያልሆነ ሰው ቻለ እኔ ችግር የለውም ሎም ነግሯለሁ ብቻ ተመልካቾቻችን አዲስ ነገር ካለ እናሳውቃችኋለን እስከዛው ድረስ በጣም በቸር ቆዩልን እናመሰግናለን